ሰላም ሰላም ሰላም የሀገሬ ልጆች እንዴት ናችሁ? የዩቲዩብ ቤተሰቦቼ ደህና ናችሁ ወይ? እንኳን አደረሳችሁ ለመስቀል በዓል። ያው እንኳን አደረሳችሁ። ያው እኔ እንደውም ከአዲስ አመት መስቀል ነው በጣም የደበረኝ። መስቀል በጣም ደስ የሚል በዓል ነው። በቃ ደስ ይላል በዓሉ ደስ ይላል። መስቀል በዓል እኔ ወዳለሁ፣ በጣም ነው የምወደው። እና አዲስ አመት እንኳን ምንም አልመሰለኝም ነበር። አሁን ላይ ግን ደበሬ ድባቡ ምናምን በቃ አለ አይደለ። አዲስ አመት ምንም አልመሰለኝም፣ ግን መስቀል ትንሽ ደበሬ የጉራጌ እንት ሳይኖርብኝ አይቀርም። እና ደህና ናችሁ ግን እንዴት ናችሁ? ሁሉ ሰላም እንኳን አደረሳችሁ፣ ብያለው ለመስቀል በዓል የቲክቶክ ቤተሰቦቼ የዩቱብ ቤተሰቦቼ አጠቃላይ ያገሬ ልጆች፣ እንዴት ነው? እያበረታታችሁ ነው? ሰብስክራይብ፣ ላይክ፣ ኮሜንት እንዳይረሳ ነገርኩኝ። አዎ እና ደራራችሁ ለንገ እና ብቅ ምናምን እያልኩ ነው። ዩቱብ ግን እናንተ ዩቱብ ግን በጣም ዋጋ ያስከፍላል። ኧረ በስመ አብ፣ ኧረ በስመ አብ። ቲክቶክ ዝም ብሏል፣ እንደ ማንም እየመጣ ብር እንትን የሚልበት እውነት። ዩቱብ ማለት ከባድ ነው ማለት ያው ልክ በቃ ዝም ብላችሁ ስልካችሁ ላይ ስልክ ስላለ ያው እንትን ማለት ነው እንጂ። ኧረ በስመ አብ ዩቱብ በጣም ከባድ ነው ውዶቼ። እኔ እኮ በቃ ዩቱብ በቃ ወዲያው በቃ ከፍቼ በቃ አለ አይደለ፣ እንደዛ ነበር አሳቤ። ኧረ በስመ አብ ቀ በጣም ዋጋ ነው የሚያስከፍለው። ሰብስክራይቡን ተውት። ሰዓት ሰዓቱ ለመሙላት ሰዓቱ ከሞ ከሞላ በኋላም ያለው ነገር ብቻ ይመስለኛል። በጣም ከባድ ነው እና ለማንኛውም አበረታቱ። እናንተ ደግሞ ምንድን ነው ቪዲዮቹን ዝም ብላችሁ አጫውቱልኝ። የሆነ በቃል አይደለ እንዲህ ክፍት አድርጋችሁ ስራ ካላችሁ ያን ስራ ሰርታችሁ እስከምትመለሱ ቪዲዮ ያልቃል፣ ሰዓቱ ይቆጥረልኛል ማለት ነው። እናንተ ደግሞ ቪዲዮችንም እያያችሁልኝ የተወሰነች ደቂቃ ማለት ነው። ከዛ በኋላ ሰብስክራይብም እያደረጋችሁ እያበረታታችሁ ላይክ ማድረጉ ደግሞ እና እሷ እኔ ማለት ዩቱብ ላይ እንደዚህ ታግሎ እንደዚህ አይነት ላይ ደረሱት፣ አደንቃችኋለሁ። ዛሬ ላይ አድናቂያችኋ ማለት አደንቃችኋለሁ። በጣም ከባድ ነው ዩቱብ፣ እውነቴን ነው የምላችሁ፣ በእውነት ዩቱብ ረበሰማ። እና ለማንኛውም ደህና ናችሁልኝ አላችሁልኝ፣ ቤተሰቦቼ ያው ግን እንደ አንድ ትን ስልክ እጃችን ላይ እስካለ ድረስ ሁላችንም ዩቲውብ ቢኖረን አሪፍ ነው። እንደዚህ ቀስ ቀስ እያል እናሳድገዋለን ማለት ነው። ግን ይመስለኛል እዚህ ሀገር እያለው ሰዓቱ ቢሞላልኝ አሪፍ ነው መሰለኝ። ማለት ያው እንደነገሩኝ ከሆነ ማለት ነው። ሰዓቱ እዚህ ሞልቶልኝ ወደ ሀገር ቤትም ቤት አሪፍ ነው። ያውን እንግዲህ ሰው የሚለኝ ነው፣ አላውቅም እንግዲህ እና እንደዛ ነው እላችኋለሁ፣ የሀገሬ ልጆች እንዴ ናችሁልኝ። ግን ይኸው መስቀል በዓል መጥቶ ዛሬ ድብብር ብሎኛል። እግዚአብሔርን እግዚአብሔር እኛ ጋር እንኳን ተወት። የመስቀል በጉራጌ ሀገር ምናምን ሳይሆን እኛ ተወልጄ ባደኩበት አካባቢ በጣም መስቀል ይከበራል። ድባቡ ደስ ይላል። አላደለ። ያው ቢጫው ነገሩ ቀጤማው ምኑ፣ በቃ አላደለ። ስማ እንዴት እንደደበረ የምታዩ ነው። አዲስ አመት ምንም አልመሰለኝም። አሁን ግን በጣም ከፍቶኛል። የአገሬ ልጆች ግን እናንተ አላችሁ ልኝ። ከናንተ ጋር ፈታ ላለው ዘና ላለው በዚህ መስኮት እየመጣው እንጫወታለን፣ እናወራለን። በቃ አላደለ። እና እንደዛ ነው እላችኋለሁ። እኛም ለሀገራችን በቅተን ከስደት ተመልሰን ከቤተሰቦቻችን ጋር ከልጆቻችን ጋር ከትዳራችን ጋር በቃ ፏ ከቤተሰቦቻችን ጋር ፈታ ዘና የምንልበት ጊዜ ደግሞ ለእኛም አንድ ቀን ቀን አለው አደላ። እና እንደዛ ነው እላችኋለሁ የሀገሬ ልጆች። በጣም ነው የሚደብረው። አብሶ አሁን ልጅ፣ ቤተሰብ ምናምን ባል ምናምን ትቶ የመጡ ትተን ይመጣል። በጣም ነው የሚደብረን። እውነት የለም ምላችሁ። የእንስሳት አውዳመት ላይ ግዴታ ቤተሰብ ብቻ አይደለም ልጆቻችን፣ ትዳር ይናፍቃል እኮ በአውዳመት። በጣም ነው እኮ የሚደብረው በእውነት። እና በጣም ነው የሚደብረኝ። ብቻ ሁሉም ነገር ለበጎ ነው። አንድ ቀን ቀን አለው። እና እንደዛ ነው እላችኋለሁ። የአገሬ ልጆች ግን ከፋኝ፣ በጣም ነው የከፋኝ። እና እንደዛ ነው ውዶቼ፣ ደሞትን እያደረጋችሁ ምንድን ነው አበረታቱኝ፣ አበረታቱኝ። ቪዲዮ አጭር ነው አበረታቱኝ እሺ? ውድድ አደርጋችኋለሁ መልካም አውደ ዓመት ባይ